ያዩ ግብዓቶች አሉ። ይህን የመሰለን የተቀደሰን ተግባር እያከናወነ የሚገኘውን መርከዛችን ሁላችንም እንደግፍ። ስለምናን መደገፍ ማለት እንዲህ አይነት የተቀደሱ ተግባሮችን መደገፍና ማስፋፋትና መርዳት ነው። ሁላችንም የበኩላችንን አሻራ እናሳርፍ። ለትውልድ ይህንን መርከዝ እናሻግር እላለሁ። አላህ ይወፍቀን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።